ንገባላችኋለሁ እየሰንባሀብ ሊሆን ይችላል። ተደብቀህ ወላሂ ላዚም እኔ ለአንተ ስልጣን እሰጥሀለሁ። እዚህ መጥተህ ስልጣን እሰጥሀለሁኝ አድሚ አደርግሀለሁኝ። ወንድም እሱ ከረጅም ጊዜ በፊት አብረን ነበር። እነዚህ ሶሻል ሚዲያ ላይ በጣም ጎበዝ ልጅ ነውጋ። የመጡ ይጠይቃሉ፣ ምን ይላሉ፣ ይረዳሉ፣ ይሰልሙባቸዋል ቸዋል አይደለ። ይህንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላሂ ላዚም ሌላ አይደለም። ር ጉዳይ ላይ እየሰሩ ያሉት ልጆች ብዙ ነገር እየሰሩ ስለሆነ ብዙ የሌላ እምነት ተከታዮችን ሀቁን እያሳዩ ወደ ትክክለኛው መንገድ እየመለሱ ስለሆነ የሆነ ቦታ ላይ መቆም አለበት ብለው ነው የሚያስቡት። በቃ ይህ ነገር መቆም አለበት። የእናንተ ሃይማኖት መግደል ይፈቅዳሉ፣ የእኛ ፈቀደ

ቃል ገባላችኋለሁ። እየሰማህም ሊሆን ይችላል ተደብቀህ። ወላሂ ላዚም፣ እኔ ለአንተ ስልጣን እሰጥሃለሁ። እዚህ መጥተህ ስልጣን እሰጥሃለሁኝ፣ አድሚን አድርግሃለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጥሃለሁ። ስልጣንን ሁሉ አሳልፌ ለአንተ እሰጥሃለሁኝ። እናንተ ብቻ እዚህ እና በአደባባይ ላይ የምትቀደዳቸው ነገራቶች ሁሉ ከእኔ ፊት መታሁራቸው ወንድ ልጅ ከሆንክ ማለት ነው። ገብቶሃል አይደል? እዚህ መቶ ስልጣን እሰጥቼው፣ ወላሂ ላዚም። ጥያቄዎችን ሁሉ ያቅርብ። በእስልምና ላይ ትችት ጥያቄ አይደለም ትችት ነው ያለኝ ይበል፣ ችግር የለው የፈለገው ደቂቃ ወስዶ ይተች። ስላም ለፊት የገብቶ እሱ ወታቸው መጥቶ ይጠይቀን። ያው እና ተቀምጠን እየጠበቅን ነው። ስልጣን እሰጠዋለሁኝ እኔ ትንሿ ላይ እሆናለሁኝ፣ እንዳንቺ እሱን ትልቁ ላይ አደርገውና ከፍቶ ያስተምር፣ ከኔ ፊት ማለት ነው እሱ ወንድ ልጅ ከሆነ። ያው እና ሄደሽ የለም ንገር ነው ሰግራለሽ። እሺ፣ ይነግረዋል ልጅ ጋር ያለው እሺ፣ እንዳትቀሪ ንገር። እየሰማህም ነውና እኔ ምዩታላ አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣንም እሰጥሃለሁ። አንድ ሰው ከተናገረህ ብሎክ አድርጋቸው፣ እንደፈልክ ሙስሊሞች ከተናገሩ እሱ እዚህ መጥቶ ከጠየቀ እብልላችሁ አሉ። ሞት እና ትንሳኤውን አድርጌለት ነው የሚሄደው እዚህ ከመጣ እሱን ያደንቀብለ ፍጻሜ ነው የሚሆነው። ፋይለህን ነው ምዘጋለ ወላሂ፣ አንተ ወንድ እንደሆነ እዚህ ና። ነገር ባጭሩ ንገራቸው። እኔ ጋር እዚህ እየመጡ በጣም ብዙ ሰዎች እስልምናን ይቀበላሉ። ይህ ነገር አናዶታል። ልጁም ብዙ ቪዲዮዎችን ሰርቷል በእኔ ላይ። አይታችሁ ከሆነ ምናልባት እኔ ልከውልኛል በውስጥ እዚያ እየገቡ የሚሰልሙ ልጆች፣ ይህንን መንገድ ለማስቀየስ ነው በቃ ይህንን አጀንዳ የፈጠሩት። ሌላ ነገር አይደለም። የምሬ ነው። ብራቸው እዚ ጋ የመጡ ይጠይቃሉ። ምን ይላሉ? ይረዳሉ፣ ይሰልሙባቸዋል ቸዋል፣ አደለ? ይህንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላ ላዝም ሌላ አይደለም፣ ሌላ አይደለም። በምን መንገድ እናስቁማቸው ነው ልጆ፣ የሚሰልሙትን ልጆች በምን እናግዳቸው? ልክ እንዲህ አይነት አጀንዳ ፈጥረው በቃ አስቀየሱ፣ በነሱ ቤት እኔ ስራዬን አላቋረጥም። እኔ ዳዕዋ ማድረጌን፣ እኔ ወደ ነቢያት መንገድ እጠራለሁ። እኔ ሰዎችን ወደ ነብያት መንገድ እጠራለሁ። በዚህ መንገድ ላይ እነሱ አለባቸው ሌላ ነው እናንተ ያሰባችሁት፣ እሱ የለሱ ምንም ማለት አይደለም። ቦታቸው በዚህ ግን የሚያደርገው ነገር ምንድነው? ሰዎች በቃ መተው ወደዚህ እውነት እንዳይረዱ እንዳይጠይቁ፣ ምናምን መዝጋት ነው በእሱ ቤት። ከማንም በላይ ቀድሞ ይገባሀል ሁሉ ጨዋታ ጀማ በደንብ ነው የሚገባ እኔ ወደ ነቢያት መንገድ መጣላትን አላቀውም። አድርሰዋቸው ሁላቸዋል እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ የአብርሃም መንገድ ነው ተከተሉ። የመሲሁ መንገድ ነው የሙሴ መንገድ ነው ተከተሉ። ያንን አንድ አምላክ አምልኩ ነው። እኔ መሲሁን እንሳደብ አንሳደብም። መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለሁ። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለሁ እርሱን ብሳደብ ከእስልምና ወጣለሁ። አንሰድበውም እኛ ገብርኤልን አንሳደብም ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግም እየተናገርኩ ነው። ቦታቸው አለ። ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። ያንዱ አምላክ እንድናመልክ ነው የሰበኩት። ያንዱ አምላክ አምልኮ ነው ጥሪያችን፣ ሌላ ነገር አይደለም። ቦታቸው አለ። የተወሰነ ቀን ነው ቁፍ ትላላ፣ ከዛ በኋላ ትረግባላችሁ። እኛ ግን ፀንተን እንቆያለን። ነበረን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነቢያትን መንገድ በመስበክ ላይ ማለት ነው የፈለገ አጀንዳ ቢፈጠር ይሄን ዳዋ ከማድረግ እኔ ማንም ያስቆመኝ ሰው የለም። አንሳደብም፣ አንዘልፍም፣ ትክክለኛውን የነብያት መንገድ ለሰዎች ብቻ እናደርሳለን። ቸላ ይሄ ነው ያለው ነገር። ሌላ ጥያቄ ያለው ካለ ማንኛቸውም የሰማችሁት ካለ መጠየቅ ትችላላችሁ። ስለ ስልምና መረዳት የሚፈልግ ካለ አይ ስለ ስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላችሁ። ወንድም እሱ ከረጅም ጊዜ በፊት አብረን ነበር። እነዚህ ሶሻል ሚዲያ ላይ በጣም ጎበዝ ልጅ ነው። ምንም እንኳ ከፈተዋ ጋር ተያይዞ ያለውን ጃኒብ ባልደግፍም፣ ሙሉ በሙሉ ማለት ነው። ከሌላ እምነት ጋር ባለው ንጽጽር ጉዳይ ላይ በጣም ጥሩ ነገር እየሰራ ነው። እስከዛሬ ድረስ ከመጡልኝ ቪዲዮዎች አግባብ የሌለውን ቪዲዮ አላየሁም። ተሳስቶ ሊሆን ይችላል፣ ላኪን አግባቢ የሌለውን ቪዲዮ አላየሁም። በጣም ደስ የሚል መልእክት ነው የሚያስተላልፈው ሎጂካል የሆነ ተቀባይነት ያለው ምርጥ መልእክት ነው የሚያስተላልፈው። ሌላ እምነት ተከታዮችን በማስረጃ ነው የሚያሳምነው። ደስ የሚል ነገር አለው። እንደሱ ያሉት አሁን በጣም ብዙ ነገሮችን እየሰሩ ብዙ ሰዎችንም ወደ ኢስላም እየጋበዙ ጥሩ ነገር እየሰሩ ነው ያሉት። ሌሎች ወንድሞች ስማቸውን መጥቀስ ስላልፈለግኩ ነው። በጣም ብዙ ወንድሞች ማስረጃን ተንተርሰው በደንብ እየሰሩ ያለው ወንድሞች አሉ፣ አውቃለሁ። እነኚህ ወንድሞቻችን እየሰሩ ያሉት ነገር ትናንትና እናም ተናግሬ ነበር፣ በ የሆነ ቦታ ላይ መቆም አለበት የሚል ሀሳብ ያላቸው የሌላ እምነት ተከታይ ተከታዮች ብቻ አይደሉም። ትላልቅ አባቶች ሁላ ሳይቀሩ የሚያስቡ ነበሩ። እነኚህ ልጆች እየሰሩ ያሉት ነገር እነኚህ በንጽጽር ጉዳይ ላይ እየሰሩ ያሉት ልጆች ብዙ ነገር እየሰሩ ስለሆነ ብዙ የሌላ እምነት ተከታዮችን ሐቁን እያሳዩ ወደ ትክክለኛው መንገድ እየመለሱ ስለሆነ የሆነ ቦታ ላይ መቆም አለበት ብለው ነው የሚያስቡት። በቃ ይህ ነገር መቆም አለበት። እንዴት ነው የሚቆመው? በባሌም በቦሌም ተግባባ። መቆም ያለበት በማስረጃ አይደለም ላ። በማስረጃ ማቆም ካልተቻለ፣ የሆነ አባባል ነበረች እኮ ልጅ እያለን ኳስ ስንጫወት የምታስታውሱ ከሆነ ኳሱ ካለፈህ እግሩ አይለፍህ ይባላል። ተከላካይ ስትሆን የሌላ ክለብ አጥቂ በጣም ጎበዝ ከሆነ ኳሱ ካለፈህ ኳሱ ካለፈህ እግሩ አይለፍህ የሚባል አባባል አለ። ኳሱን ካላገኘኸው፣ ኳሷን መመለስ ካልቻልክ እግሩን ስበረው ነው። በባሌም በቦሌም ተብሎ የሚታሰበውን ሀሳብ የሆነ ባለጌ ሰው ሊያመጣ ይገባል። ምክንያቱም ማስረጃ ስለሌለ፣ ማስረጃ ማምጣት ስለማትችል የግድ ምን ማድረግ አለብህ? እግር መስበር አለብህ። እግር መስበሩ ደግሞ ምንድን ነው ያንተን ከባድ የምትለውን ነገር ቀይ መስመር የምትለውን ነገር ማንም ሰው መንካት የለበትም ብለህ አንተ መቅደስ አድርገህ የምታስቀምጠውን ነገር መተው እየነካኩ አንተን ከላይንህ ለማሳት ይፈለጋል። ለምን የሚፈለገው ነገር መልእክት ማድረስ ሳይሆን አንተን ዲስትራክት ማድረግ ነው። በቃ እየሄደባቸው ያለው ከነሱ እምነት ወደ ኢስላም እየጎረፈ ያለውን ማህበረሰብ ማቆም ስላለባቸው ነው። ነብዩ ዐለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ፣ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል። የእስልምና ኡስታዝ ወይም መምህር ሲናገሩ እንደሰማችኋቸው እንደ ሞሐመድን እንወዳቸዋለን እጅጉን። ግን ሞሐመድ ደግሞ ለኛ ላጠቃላይ ለኡማው ያላቸው ፍቅር ግን ከኛ ጋር ሲነጻጸር የእኛ አጠቃላይ ለእርሳቸው ያለን መውደድ አንድ ሚዛን ላይ ተቀምጦ እሳቸው መሐመድ ግን ለአጠቃላይ ለእኛ ያላቸው ፍቅር ለብቻቸው አንዱ ሚዛሌ ቢወጣ አንስ ተካከላቸው የሚነሱ በጣም ይመዘናል ብለዋል። ከዚያ የሚበልጥ ፍቅር ለኡማው ካላቸው በምንድን ነው የተገለጠው፣ የሚለው ለመጠየቅ መርሃባ በል አድመጠኝና፣ እንግዲህ በሳቸው አንተም ተገረም። ምንም እንኳን ይህ ለንጽጽር የሚቀርብ ጥያቄ ባይሆንም፣ ወገኖቻችን ዘንድሮ ምን ለንጽጽር መቅረብ እንዳለበት ራሱ ጠፍቷቸዋል። ነቢያችን ሙሐመድ ሰለላሁ አለይሂ ወሰለም የወዱና ስንል አይወዷቸው፣ እንዴት ነው የወዷቸው የሚል ጥያቄ፣ የሚቀርብ ጥያቄ ነበረ ባይሆንም፣ እናንተ ጠይቁ። ምክንያቱም እኛ ለማስለም እንጠቀምበታለን። ያው ለህማ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ገና ከመወለዳቸው በፊት አባታቸውን አጡ። እንደተወለዱ በጨቅላ ዕድሜያቸው ውድ እናታቸው በሞት ተለየቻቸው። ካደጉ በኋላ ያሳደጋቸው አጎታቸው እጅግ የሚወዱት አጎታቸውና፣ የመጀመሪያዋ የሚወዷት የሚሳሱላት ባለቤታቸው የልጆቻቸው እናት የሆነችው ኸዲጅቱል ኩብራ በሁለት ወር ልዩነት ሞቱባቸው። አጎታቸውንም ባለቤታቸውንም ቀበሩ። ያ አመት የሐዘን አመት በመባል እስኪታወቅ ድረስ ከፍተኛ የሆነ ሐዘን ውስጥ ገቡ። የገዛ አጎቶቻቸውና ቤተሰቦቻቸው ከሀገር አሰደዷቸው። ከአዲስ አበባ ሐረር የሚጠጋ መንገድ ወይም 400 ኪሎ ሜትር ያህል ከመካ እስከ መዲና በገመልና በእግር በዛ ሐሩር በረሃ ለስምንት ቀናት ያህል ከባልደረባቸው ጋር ተጓዙ። ያውም እሳቸው መንገድ ላይ አግኝቶ ለያዘ ወይም ለገደላቸው መቶ ገመል ይሸለማል ተብሎ ፈረሰኞች እያሳደዷቸው ከእባብና ከአውሬ ጋር እየተጋፉ በየዋሻ እያደሩ ሀገራቸውን ቤታቸውን ምድራቸውን ለቀው እስከ መሰደድ ድረስ ደረሱ። ቤተሰቦቻቸው በሙሉ ተገደሉባቸው። እሳቸውም ህፃናትና እብድጅ ሳይቀር ተከትሎ ደበደባቸው። ይህ አለበቃ ብሎ ከወለዷቸው አዳምጠኝ፣ ከወለዷቸው ሰባት ልጆች መካከል በቁም እያሉ ስድስቱ ተራ በተራ በሞት አለቁባቸው። አንዳንዱ ህፃናት ነበሩ፣ ጨቅላም ጭምራሉ፣ ያገቡም ነበሩ። ስድስት ስድስት ልጆቻቸውን ከወለዷቸው ሰባት መካከል ስድስቱን ሲቀበሩ በሞት ማለት ነው። የኛ ነቢይ እንዲህ ሆነው ምን ያደርጉ ነበር አትለኝ? ፈገግ ይሉ ነበር። በሰላም ይመክራሉ እንጂ አይቆጡም ነበር። ያናገራቸውን ሁሉ ፈገግ ይሉለታል እንጂ ሐዘናቸውን አያጋቡም ነበር። ታዲያ ለእናንተ ያላቸው ውዴታና ፍቅር ምን ጋን የተገለጸው ካልከኝ ይሄን ሁሉ የህይወት ውጣ ውረድ አንድ ሰው በቁሙ ሊቀበለው የማይችለውን ከባድ መቅሰፍት፣ ፈተና ሁሉ ከተሸከሙ በኋላ ምን እንዳሉ ታውቃለህ? ጅብሪል አለይሂ ሰላም ወደ ምድር መጣና አናገራቸው። ያ ሙሐመድ ብሎ ሲጠራቸው፣ ጅብሪል ሆይ አበስረኝ፣ እስቲ አባሽረኝ ያሉት ማለት ነው። አጽናኝ ሲሉት ምን አላቸው? አንተ ያ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ጀነት እርሱ በመምጣቱ ተዘይናለች፣ እርሱ ሊመጡበት ስለሆነ ሞቅ ብላለች፣ ተደስታለች ሲላቸው፣ ጅብሪል እሱን አልነበር የሚያልኩ እኔ ጠየቅኩ ስለ ኡመቶቼ ነው ኡመት የሚሉት እኛን ነው። ህዝቦቼ ነበር ብለው የሚጠሩንና ኡመቶቼን ነበር የጠየኩ ብለዋል። እዚያ አንድ መቃብር ስፍራ ላይ ትክዝ ብለው መሬት እየጫሩ ባልደረቦቻቸው በዙሪያቸው ከባቸው ሳለ ጠየቋቸው። ያ ረሱልላህ ስ ላ ሰለም ምን ነው ተከዙ ሀዘን ገቡት ሳሏቸው፣ ከአይናቸውን ባስኪወርድ ድረስ ባልደረቦቻቸው ሲጠይቋቸው፣ ምናልባትም እኚህ ነቢይ እያሰቡ ያሉት ስለ ሞቱ ልጆቻቸው፣ ስለ እናት አባታቸው፣ ስለዛች የተከበረች ባለቤታቸው፣ ስለ አጎታቸውና ስለደረሰባቸው ድብደባ ስለተሸረፈው እርሳቸው ጫማቸውን እስኪሞላ ስለፈሰሰው ደማቸው፣ ስለተሰደዱበት ነገር፣ ስለሚወዷት ሀገራቸው ያወሩን ይሆን? ተከዘው ይሆን ብለው ጠይቋቸው። እሳቸውም እንዳሉ ታውቃለህ? ወንድሞቼ ናፈቁኝ። ትክዝ ያልኩት እኮ ወንድሞቼ ናፍቀውኝ ነው አሏቸው። ማናቸው ወንድሞች ሲላቸው ወደፊት የሚመጡ አሉ፣ ስለ እኔ ነው እያወሩ ያሉት። ገኔ በጣም ናፍቀውኝ ስለ እነሱ እያሰብኩኝ ነው ትክዝ ማለት። ከእናንተ መካከል አንዳቸው እነርሱን ካገኘ ሰላምታይን ያደርስልኝ ብለው ሰላምታ ላኩልን። ከዚህ የበለጠ ፍቅር ጌት ይመጣል። በዚህ ያበቃል ካልከኝ አያበቃም። ሞት አፋፍ ላይ ሆነው ጣዕረ ሞት ላይ ሆነው ገርገራ ላይ ሆነው በሞትና በህይወት መካከል አዝራኤል የሞት መላኢካ ነፍሳቸውን እየወሰደ ባለበት ጣዕረ ሞት ላይ ሆነው ሰዎች ጆሯቸውን ሰጥተው ሲያዳምጧቸው አንድ ቃል ከአፋቸው ይመጣ ነበር። ይኸውም ኡመቴ ኡመቴ፣ ህዝቦቼ ህዝቦቼ ህዝቦቼ እያሉ እያለቀሱ ኖሮ እያለቀሱ የሞቱት ታዲያ፣ እኛና የሳቸው ፍቅር ምንና ምን ሊለካካ? እናንተ ኢየሱስ ብላችሁ የምታመልኩት እንኳን እኮ መስቀል ላይ ሆኖ በሞት አፋፍ ላይ ሲሆን ኤሎሄ ኤሎሄ ጌታዬ ጌታዬ ለምን ተውከኝ አለ እንጂ ህዝቤ ህዝቤ ኡመቴ ኡመቴ አላለም። እሳቸው እንጂ ማንም ይሄን አላደረገም። የትኛው ነቢይ ነውስ ቤተሰቡን በዚህ ደረጃ ተንኮታክቶ አልቆበት ልጆቹን፣ ስድስት ልጆቹን ቀብሮ አንድም ቀን ስለ ልጆቹ ሳያለቅስ ህዝቤ ህዝቤ እያለ እሞት አፋፍ ላይ እንኳን ሆኖ ስለ ቤተሰቦቹ ሳይጨነቅ ህዝቤ ህዝቤ እያለ ፊዳከቢ ከዓቢ ወኡሜ ያሸፊ አላህ እያላዘዘን የእናንተ ሃይማኖት መግደልን ይፈቅዳሉ። የእኛ ፈቀደ እንበል ይላል። አሁንም ሄደህ ማሌቅን መታ ያላቸውንም ሁሉ ፈጽመህ አጥፋ አትማራቸውም። ወንዱንና ሴቱን ፕላቲናውንና ህፃኑን፣ በሬውንና በጉን፣ ግመሉንና ህያውን ግደል ይላል። ህጻናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳየህ፣ ሌላም ላሳየህ። ሁለቴውን ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? ሰላም የዛሬው ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንድ፣ ቆይ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ህጻናቶች የምን እርግማን ሆነው ነው? ህጻናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ህጻናቶችን የሚጠላው ግደሏቸው የሚለው ያው ሁለት ቦታ ሳየው ብዙ ቦታ ነው ህፃናት አይወድም፣ ይገላል። ልሽ ለምን ና ሴቶችን እንደዛ። ኦኬ። ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም። እኔ አሁን አዲስ ኪዳን ላይ ነው ያለሁት፣ አትግደል የሚል ህግ ያለኝ። አሁን አወረ አላትመለስ። ቅድም እንደ ምሳሌ ያነሳህልኝ ክርስትና ነው እንዳትረሳ። እናንተ በእስልምና የሳሉ ከራም አሉ ይገላሉ፣ አሸባሪ በእኛ ግድ በክርስትና ብላ አነጻጽርክልኝ አለ። ስለዚህ እኔም የገዛ መጽሐፈ ላይ ገብቼ ማነጻጸር ሀቅ ያለ ማለት ነው። እስካልነጻጸርክ ድረስ እናነጻጸረው ጊዜ እኛን እንደማይወክሉ ነገርኩህ። ነቢዩ ሙሐመድ ስለ ላ ሰለም ቃል በቃል ላ ተቅትሉ ጥፍለን ሰጊረን ወላ እምርአተን ወላ ሸይኸን ከቢረን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ እንድንዋጋ የታዘዝ ነው። ባጭሩ ባጭሩ ማለት ነው ወቃቲሉ ፊ ሰቢልላህ ለዚነ ይቃቲሉነኩም፣ እነዚያ በሃይማኖታቸው ምክንያት ወይም በአላህ መንገድ ላይ የሚዋጓችሁን ተዋጓችሁ ነው የሚለው ክብበል የሚዋጓችሁን ተዋጉ ነው የሚለው ሊያጠቃ ይመጣ ካለ ከራስ መከላከል ያ ነው ጃሃድ ብለው ማለት። እዚህ ጋር ግን እነዚህ ህፃናቶችን ግደሏቸው ይላል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሏል አሉ። ቃል በቃል ላሳይህ እችላለሁ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። እንታብላክ ግን ህፃናትን ግደሉ ይላል። ሽ ሽ ህፃናቶችን ለምን ያስገድላል? ሹ ዘንብሁም ያ አይን ያወጣ ያመነዘረ በድንጋይ ይወገር የሚል ህግ ነበራቸው እስራኤላውያን። ይሄ ስለ ህግ አይደለም ትእዛዝ እኮ ነው። ይሄ ህግ አይደለም። ይሄ በህግ አትውሰረው። እግዚአብሔር ህጻናቶችን ግደሉ ምን አድርገው ነው ህጻናቶች? ሙሉውን አንብበው እንጂ ወዳጅ ምንድን ነው ቆርጣ ምጥተ